ሲያጀል በአዴ ማንም ይሆን በዚህ ውስጥ የተሳተፈ የትግራይ ፖለቲካ ቡድን፣ የኦሮሞ ፖለቲካ ቡድን ወይም ሌላ ኃይል ካለ የፍትህ ጥያቄያችን ላይ እንፈልገዋለን። ሰላም ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን እንዴት ውላችሁ እንዴት አድራችኋል? በያላችሁበት ሰላማችሁ ይብዛ። ያው ድሮም አንድ ሳይሆን በስሜት ተነድቶ ገብቶ በጥፋት ላይ ጥፋት እየደረበ መጥፊያው ላይ እየደረሰው የጃዊሳ ቡድን እንግዲህ አንዱና አንዱንም በመውቀስ ላይ ተጠምዷል። ይህን ያላወቀ ይመስላል ዞሮ የጥላት መጫወቻነቱን ሆኖ ራሱንም ላይጠቅም ማንንም ላይጠቅም በየሄደበት ውድቀትና ጥፋትን ብቻ መገለጫው ያደረገው ቡድን ዛሬም እንደዛው እየተላቀሰ ነው። አብረን እንሰማዋለን። አንዱን አንዱን አንዱን አንዱን እየተወቃቀሰ እየተባላ ነው ያለው ቡድን ሁሉ አብረን እንቆይ ያርጎና እነዚህ ሰዎች በአካል እንኳ በአግባቡ በአካል እንኳን ቀናት ወስደው ቁጭ ብለው መጽሐፍ ይዘው ተከራክረው ጽሁፍ ጽፈው ሰነድ ጽፈው ተከራክረው ለመሸናነፍ እድል ባላገኙበት የስልክ ውይይት ነው መስመሩ ግልጽ ሆኖ ልዩነት ያመጣው ማለት ነው። ሰው በዛ መንገድ አይሆንም ነው እስክንድር ይዘው በመጣው መንገድ አይሆንም። ይሄ የአማራ ፒዛንት ሪቮሉሽን ነው። ይሄ የአማራ ፒዛንት ናሽናሊዝም ነው። አንተ ይዘው የመጣው የኢትዮጵያን ናሽናሊዝም ያውም የአማራን ትግልና የአማራን አርሶ አደር የአማራን ወጣት ደም ረግጦ የሚሄደው ትግል ወይም በዛ ላይ ተመስርቶ ይሳካል የምትለው ዓላማ ኢትዮጵያ ውስጥ ማስቻይ ሁኔታ የለም። ሲዳማውም ሶማሌውም አይፈቅድልህም። ይሄንን አስተሳሰብ ይዘ ብትመጣ የመጀመሪያው ጉዳይ ኢትዮጵያውያን ይሄው አህዳዊ ኃይል መጣባችሁ ነው የሚሉ ይሄው ጠቅላዩና አግላዩ መጣባችሁ፣ ይሄው የብሔር አደረጃጀት የብሔር መብታችሁ ሊነጥቃችሁ የፈለገው ኃይል መጣባችሁ ነው የምንባለው ይሄ ሲነገር የኖረ ስለ አማራው ሲፈረጅ የኖረውን ናሬቲቭ መልሶ የሚያመጣ ብሔሮች የራስ አስተዳደር መብት አግኝተዋል ብለው በዚህ እስታብሊሽመንት የፖለቲካና የኢኮኖሚ ጥቅም አግኝተንበናል ብለው የሚያስቡ አካላት ወደ ጠቅላይ ግዛት ወደ ክፍለ ሀገር አደረጃጀት የሚመልስ የፖለቲካ ኃይል ከአማራ መጣባቸው ተብሎ እንዲሰበኩ ያንን ናሬቲቭ እንዲቀሰቅሱ የሚያደርግ ነው። አህዳዊ ኃይል መጣባቸው ተብሎ በጣም በርካታ ብሔረሰቦች የአማራን ትግል የደገፉበት እኮ ምክንያት አማራዊ ጥያቄ ይዞ ስለመጣ የሌሎችን ጥያቄ ለወቅላችሁ ብሎ ስለቀረበ አይደለም። አብረን በጋራ የምንወስነው ነው ወደፊት አገርን በተመለከተ። አሁን ግን እንደ አማራ የህልውና ጥቃት ጥያቄ አለኝ። ልመክተው ላስቆመው በዘላቂነት እንዳልመለስበት አድግ የራሴን ላጠናክርና ላቋቁም የምፈልግበት የህልውና አደግ አለብኝ፣ ውስጣዊም ውጫዊ ይሄ አማራዊ ጥያቄ ነው። እዚህ ውስጥ ትምክተኝነት፣ ነፍጠኝነት ብሎ ማሳበብ የሌላው ስጋት ማድረግ አይቻልም። አማራዊ ጥያቄ ስለሆነ የፍትርት ጥያቄ አለን ለተፈጸመብን ሁሉ የወንጀል ፍትህ ጥያቄ አለን። የካሳ ፍትህ ጥያቄ አለን። የእርምት ፍትህ ጥያቄ አለን። እዚህ ውስጥ አማራዊ ጥያቄ ነው። ከማንም ማንነት ጋር ከማንም ብሔር መብት ጋር የሚገናኝ ጉዳይ አይደለም። በዚህ ውስጥ የተሳተፈ በዚህ በአማራ ህልውና ጥቃቶች የተሳተፈ አማራ አደረጃጀት በአዴ ማንም ይሁን በዚህ ውስጥ የተሳተፈ የትግራይ ፖለቲካ ቡድን፣ የኦሮሞ ፖለቲካ ቡድን ወይም ሌላ ኃይል ካለ የፍትህ ጥያቄያችን ላይ እንፈልገዋለን። ይህ አጠፋ ያላችሁትን በደላ ደረሰ ካላችሁት ኃይል ጋር አብረን እንሰራለን ትላላችሁ። አንዴ በዛ አንዴ በዚህ መጨበጫ የሌላችሁ ወናፎች ናችሁ። በጣም የምታሳፍሩ አማራዊ ጥያቄ ነው። ስለ ሶማሌው እንወስንልህ እያለው አይደለም። ለሲዳማ እንወቅልህ እያለው አይደለም። ከእነሱ ጋር የሚኖረን ጉዳይ የጋራ ሀገር ስላለ በጋራ ሀገራዊ ጉዳዮች ላይ እንዲሁም እነሱ ጋር ባለው የአማራ ተወላጅ መብቶች ጉዳይ ላይ ቁጭ ብለን መነጋገር ነው የምትፈልግ የክፍለ ሀገር የጠቅላይ ግዛት አስተሳሰብ ኢትዮጵያ ውስጥ የብሔር አደረጃጀትን አጠፋለሁ ብሎ የመጣው ኃይል ግን የእነዚህን ብሔሮች መብቶች፣ ጥያቄዎች፣ ፍላጎቶች እንኳን ታሳቢ አላደረገ ነው። ከስምንት ከዘጠኝ ያላነሰ ብሔር ደቡብ ውስጥ የክልል ጥያቄ ይዟል። የቡድን ጥያቄ ነው። ሊቋረጥ የማይችል የቀጠለ የሰፋ የቡድን ጥያቄ ነው። እዚህ ቻገር ላይ የተቀጣጠለው የብሔር ፌዴራሊዝም ይህ ፖለቲካ አማራው ሲጠየፈው ሲጠላው ሲታገለው የኖረውን ያህል ባደረሰው ጉዳት ሊጠየፈው ሊታገለው የሚገባ ኃይል ቢኖር የትግራይ ኤሊት፣ በሰበከው ባስፋፋው ባስተማረው ፖለቲካ ተመልሶ የዚሁ ፖለቲካ ያስተሳሰብ ተጠቂ ነኝ ብሎ እንደ ትግራይ ዘር ማጥፋት አውጆብኛል ብሎ እንደ ትግሬ ተለይቼ ተገድያለው ተገልያለው ተባረር ያለው ብሎ በማንነቴ ይሄ ሁሉ ጥቃት ደረሰብኝ፣ አለ ያን ጊዜ አስራ ሰባት ዓመት ሲታገል እኮ እንዲህ አይነት የበደል ትርቅ አልነበረው። የስልጣን ጥያቄ ስለነበረ፣ የዳር ሀገርነት ቅራኔ ስለነበረ አሁን ይሄ ሁሉ ጉዳይ በማንነቴ ደረሰ፣ በስሜ ተለይቼ የሚለው ኃይል እንኳን ኢትዮጵያ ውስጥ የብሔር አደረጃጀት፣ የብሔር አከላለል፣ የብሔር ፖለቲካ መቅረት አለበት አላለ። ከዚህ ሁሉ መከራ በኋላ እና ሰላሳ ዓመት ሙሉ ታግሎ ታግሎ የተሸነፈ የፖለቲካ መስመር መጥቶ እዚህ ልታገል አይችልም። ስለዚህ በእኛ ሚዲያ የምናቀርባቸው አስታወል እንዲህ ያለውን አመለካከት ኮበለንት አድርገን አንተምተው አንተምተው አንተም ግስት አርግ አንተም እንደዚህ ያደርግ በሚል አይደለም። ሄደው ይሄ አመለካከት ይሄ መስመር ለአማራው አይጠቅመም፣ በአሁኑ ወቅት ኢትዮጵያ አስቻይ ሁኔታ ስለሌለው አስቻይ ሁኔታ ስለሌለው ስለዚህ የውስጥ ትግላችን ጸረ አማራነት ተደርጎ ሊወሰድ አይገባም። ይኸው ምንድን ነው ሸዋን የኢትዮጵያ ንስት ታይሞ መፈንጫ ማድረግ ከአማራ ብሔርተኝነት የጸዳ ማድረግ ሸዋ ቀጠናን ሙሉ ለሙሉ በቁጥጥር ስር ማስገባት ማስገባት ልክ ዘመነ ካሴ ጎጃም ስንል ዘመነ ካሴ ነው የምንለው። ወሎ ሲባል ብረውላዞ ነው የምንለው። ጎንደር ሲባል ደግሞ አርበኛ ሀብቴ ወልዴ ወይም ደረጀ በላይ ነው የምንለው። ስለዚህ ሸዋ ሲባል እስክንድር ነጋና መከታው እንዲባሉ እዛ ጋ ያለውን ፋኖ ችካል በማጥፋት በማባረር፣ በማስጣት ሙሉ ሸዋ ቀጠናን መቆጣጠርና የኢትዮጵያ ንስት ኃይሉ ካምፕ ማድረግ የሚል እቅድ አቅዶ እነ ኢንጂነር ደሳላይ ላይ ሰፊ ዘመቻ እንደከፈተባቸው የደረሰ መረጃ ያመለክታል። አሁን እነ ኢንጂነር ደሳላይ እየተሳደዱ ናቸው። ጀኔራል ተፈራንን ብዙ እቅድ አቅደውለታል። እንግዲህ የተተኳሽም የብዙ ነገሮች ችግር ስላሉ አሁን እነመከታው ተተኳሽ የሚያቀርብላቸው ብልጽግና ነው። ይሄ በግልጽ መታወቅ መቻል አለበት። እየተደረገ ያለ ጉዳይ ስለሆነ ማለት ነው እዛ ጋ ያሉ ኮሎኔሎች ጋር ጀኔራሎች ጋር ተግባብተው የተተኳሽ አቅርቦት እያመቻቹላቸው መሆኑን የሚያመላክት መረጃ በግልጽ ደርሶናል። ስለዚህ ተተኳሽ እየቀረበላቸው ነው። እነ ጀናን ደሳለኝ እያሳደዱ ነው እና ሸዋ ቀጠናን ወይም ሸዋ ጠቅላይ ግዛትን አሁን ላይ በኢትዮጵያ ንስት ካምፑ መዳፍ ስር ወድቋል ወድቋል። ብዙ ስራ ይጠይቃል አሁን ሸዋን ከእስክንድር መዳፍ ለማላቀቅ ከመከታው መዳፍ ለማላቀቅ በጣም ብዙ ጥረት ይጠይቃል። ኦልሬዲ መከታው የራሱ ሆነ ጭንቅላት ያለው ሰው ብሎ ማለት አይቻልም። እንዲያ መከታው ጭንቅላት እስክንድር ነጋ ነው። እስክንድር ነጋ ደግሞ ከጀርባው ይሄ ኢትዮጵያኒስት ኃይሉንም በጣም በርካታ ኃይል አግበስብሶ ከጀርባው ያሰለፈ ግለሰብ ነው እና ለሸዋ ግን ይሄ ነገር መልካም አይመስለኝም። መልካም አይመስለኝ መጪው ጊዜ ለሸዋ አማራጡ አይደለም። እንግዲህ ከኦሮሞማ ኃይሎች ከወደድ ኃይሎች ከወደግ ኃይሎች የሚመጣ ጥቃት በመጀመሪያ የሚሆን መሆንን ነው ሸዋ ነው እና ሸዋ ጥቃት ሲያስተናግድ የሚደርስለት ጎጃም ነው የሚደርስለት ጎንደር ነው የሚደርስለት ወሎ ነው የሚደርስለት የፍቼው ኦሮሞ አይደለም ያሰላ ኦሮሞ አይደለም፣ ያቦ ኦሮሞ አይደለም የሚደርሱለት ወንድሞቹ ናቸው ስለዚህ ለሸዋ ቢጠቅመው በአማራ ብሔርተኝነት መንፈስ መሰባሰቡ ነው ይሄ ቢጠቅመው ግን ዳለመታደር ብሎ መከታውና እስክንድር መሰሎች ስራ ለአማራ ብሔርተኝነት ውግዝ ከማሪ ውስጥ ተብሎ የተወገዘበት ቦታ ሆኗል አሁንም በጠቅላይ ግዛት አስተሳሰብ በኢትዮጵያ ሊስት ኃይሉ የአማራ ብሔር ዳኝነት እየተሳደደ ነው። እስክንድር ነጋ ከፋሉም ጋ ይሁን ከብልጽግና ጋር ለመደራደር የሸዋ ቀጠናን በቁጥጥር ስር ማስገባት አለብኝ ብሎ የቀረችውን ገንዘብ በሙሉ ኢንቨስት በማድረግ አሁን ላይ ሸዋን እንግዲህ በቁጥጥሩ ስር እያስገባው ነው ማለት ይቻላል። በተረፈ ግን እዛም ላይ ማገዱ መፍጀት ነው እንጂ ነገ እንደጎንደር ወንድሞቻችን ሸዋ ያሉ ወንድሞቻችንም ተመሳሳይ ነገር ሲወያዩ መስማታችን አይቀርም። ለጊዜው ማገዶ ሊፈጁ ይችላሉ። የእስክንድር በጀት እስካለ ድረስ ከኋላ ከኋላ ሊከተሉት ይችላሉ። ግን እስክንድር ደግሞ የአማራ ትግል ለማኮላሸት ቆርጦ የተነሳ በርህ የሚባል ነገር የሌለው እንዲሁም ፀረ አማራ አስተሳሰብ እየተጠራወተው ግለሰብ በመሆኑ የተነሳ ሸዋም ላይ ወደፊት እንዲወስደው ግን ይኖራል ተብሎ አይታሰብም። ምናልባት ግን ያው ሸዋን ይዞ እንግዲህ ባለፈው የአውሮፓ ህብረት የጋር ሰዎች ጋር የጀመራት ድርድር አለች። ያንን ድርድር እንደ አዲስ በማስቀጠል እነመከታውን አሰልፎ ለብጽግና ለመገንበር ካልሆነ መስተከር አማራን አሸናፊ ማድረግ አይቻልም። እስክንድር እየሄደ ባለመንገድ ሸዋን ከጎጃም ከጎንደር፣ ከወሎ እንጥሎ እዛ አካባቢ ላይ የተለየ አይዲዮሎጂ ይዞ በመገኘት የአማራ ብሄርተኝነትን እንደ ጠላት የሚመዘገብ ድል አይኖርም ማለት ነው። አቶ እስክንድር ምንም ቢሆን ምንም ስልጣን የሚፈልግ ወንድማችን እንዳልሆነ ልገብ ገባኛል። እኛ ነው ና ብለን ያመጣ ነው። ሰባት ዝ ነው ሰባተኛ እዛ አድርጎ ና ያል ነው እ ስጡኝ እኔ ልምራችሁ አማራ ነው። የረዥም ጊዜ ትግል አለው። ከምቾት ቦታው ወደ ትግል ቁምጣ ነው ትግል የገባው አማራን አምኖ ነው። ጎጃምን፣ ሸዋን፣ ወሎን፣ ጎንደረን አምኖ የገባው ከአራታችን መካከል ነው። መጡ የገባው እሱ ከመጣም እንግዲህ ምናልባት የአማራ የትግል ተነሳሽነት ምን ያህል እንደሆነ እናንተም ለእናንተም ግልጽ ነው፣ ለእኛም ቅርብ ነው። ስለዚህ አይደለም እኛ ይሄ ትግል ወይም ይሄ ቦታ ብዙ ኢትዮጵያውያን ያስተናግዳል። አማራ ብቻ አይደለም። በቃ እኛ ከኢትዮጵያ ጋር ነው አብረን አገር አገር የምናደርገው እንጂ አማራ ብቻ ላይ አይደለም ትግላችን። ይሄንን በልዩነት እከሌ ብለው የሚያስቡ ሰዎች ካሉ ይሄን ሀሳብ ውጠው በስሌት እንዲመጡ ነው መልእክት የማስተላልፈው። ማንም ይሁን ማንም እኔ ታጋይ እንጂ እኔ ትግል እንጂ ስልጣን እንደማልፈልግ ስልጣን የማያዝም አቅም እንደሌለኝ ለትግሉ ግን እንዳታግድ ምራት ታጋዩ አላፊነት ሊሰጠኝ ችሏል ወይም ይችላል። መምራት ወይም ደግሞ መሪ መሆን መንግስት መሆን ደግሞ የሚያበቃ ደግሞ አቅሙ አይኖረኝም። ላልኖርም ላልቆይም ይችላለሁ። ትግሉ ላልፍም ይችላል። ትግል ግን እንዲ እንዲያሸንፍ አደርጋለሁ። እንዲያሸንፍ ካሰብነ ሁላችን ተቀራርበን ታጋዮች መግባባት አለብን። ስልጣን ለሚፈልገው ስልጣን እንሰጠዋለን፣ ትግል ለሚፈልገው የትግል መስክ እንሰጠዋለን። ድጋፋችን በዚህ ልክ ውጭ ላይ ያለው የአማራ ማህበር አንድ ሆኖ አንድ ምክ አንድ ቋት ላይ ሆኖ መክሮ በቅርብ ቀን እንዲደርስልን እንፈልጋለን። እስክንድር ነጋ ያው በይፋ ሰምተና ምን ውሸት አይደለም፣ ደሌጌሽን ሁሉ ሰዷል። የኤሪትሪያ ጋራ ይሰራል። ምን ያው ለበልባል ነው ጥያቄው። ምን አማላሊ ነገር ይዞን የቀረበው ዘመነ ካሴ ከውሃት ጋር ነው። ድብብቆሽ የለም። እነ ዘመነ ካሴ አብረው እንደሚሰሩ እነኛን በጦር ወንጀል ከስሳሉ ተብሎ ተመርጠው የቀሩትን ኦፊሰሮች እነሱን ፈተው ለቀዋል። መጨረሻ ህዝብ ከሆነ ለቀዋል። ግልጽ ነው። የወልቃይ ጉዳይ በደር ወደፊት ተባብረ ነገር አላቸው። ግን ምንድነው የሚያውለበልቡት? ምንድነው የሚያቀርቡት? ለውሃት ነው። እስክንድር አሰብን ነው እያውለበለበ ነው። እኛን ጠይቃችሁ ኢትዮጵያ ፍላጎት የለም ተብያስብ ከለም አንድ ኢንተርናሽናል ቦርደር አለ እኮ ከተሰራ በኋላ ነገራቸው ይለዋል፣ ጨርሷል። ዘመነ ካሴም የሚያውለበልበው ወልቃይትን ነው ያስረክብ። ይሄኛው አሰብን የተወሰደ አንድ ኢንተርናሽናል እንትን ሆኗል አይደል? ያውለበልባሉ። ማውለበል ማለት መሰለህ እንዴት እንደሆነ። በተለይ አሁን በቅርብ ከሚያደርጉት የህወሀት ዲስኮርሶች በምታይበት ጊዜ በጣም በጣም አስቸጋሪ ነው። አስቸጋሪ ነው። እነኛ በፊት ያደረጉትን በሌላ መንገድ እየደገሙት ነው። ምንም ነገር የለውም። ስለዚህ ስልጣን መያዙ ነው ትልቅ ነገር። ከዛ በኋላ እናያለን። ሁሉም ሁሉም እንጫጫል። ሁሉም እንደዚህ ይላል። እንደምታዩት እንግዲህ እያንዳንዱ በዚህ መልኩና በዛ መልኩ እያለ ቀጥሏል። ኤንዌይ ሳይመክር የነዳ ሳይሸጥ ተመለሰ ነው ጉዳዩ። ከዛም የሚለይ ምንም ነገር ሊመጣ እንደማይችል ሁሉም ያውቃል። ዛሬም ሰው እንዳይተርፍ ነው እየተደረገ። ዛሬም ሰው እንዳይተርፍ በየቦታው ያው እዛው ላይ መዳከር ነው ያለው። አብረህ እንደማትሆን እርስ በርስ እንኳን በዚህ ልክ የማትከባበሩ በሽፍትነት በስርቆት በኖሩ ላይ የተሆኑ እንኳን በዚህ ልክ የሚባል ላይ የረከሰ ትውልድ እኔ አጋጥሞኝ አያቅም። አይተንም አናቅም። እንዴት አይነት አስቀያሚ ነገር እንደሆነ ማለት ነው። ይደብራል ይደብራል። ዞሮ ዞሮ ኢትዮጵያ ነች የምታሸንፈው። አሁንም አትሙቱ። ይህንን ተስፋ ምታደረ ሰዎች እንዲው የሸዋን ታሪክ አያበራችን ጭራሽ እንደው እንደው ትልቅ ታሪክ የተሰራበት የገበርንበት ቦታ ላይ ነገር ነገር ነው።

ሱን ጎንደርን ብትንትን ያደርጋት ያረጋት ሰለሞን አይጓት እገርማለሁ አሳምነው ጋርም ብዙ ነገሮችን አውቃለሁ። የአንተን መረጃ ሙሉውን ነው አውቄዋለሁ። ስለዚህ ሀብቴ ወልዴ አንድ ስንዝም ብሎ አገሪቱን ጎንደርን ብትንትን ሲያደርጋት ሰለሞን አጠና ለብቻው ተከፍሎ ከፍሎ ሲበላ እ በየቀኑ ነው ለብቻ ሆነው የጎንደርን ህዝብ የሚከፋፈሉት እነሱ መጀመሪያ አንድ ይሁኑ። እኛ ያስቸግረና አሁን ጎንደር አንዳልሆነም ብሎ ነው እንጂ መሪ እስክንድር አሁን ቆይ ወታደር ነው እንዲ እስክንድር እናንተን የሚመራ አንተን አሁን እስክንድር ይመራል። ማነው ተፈራ ማሞን አሁን እስክንድር ይመራዋል። ለምንድን ነው የውሸት ወር የምንወራ? ለምን የውሸት ትግል የምንታገል? እየሞት ነው የእውነት እየሞት ነው የውሸት የምንታገል ለምንድን ነው ለምንድን የውነት የእውነት መሪ ይፈልጋችሁ። ለምን ለእውነት መሪ ለምን አሰጡትም? የሚያማራን ትዕግስት እኛ ከዚህ በላይ መድማን አንፈልግም። እስከዚህ ድረስም እግዚአብሔር አውጥቶ አቆይቶናል። እየታገልን ነው። ከዚህ በላይ ላለው አቅማችን አይፈቅድም። ግን እውነተኛውን ታገኝ እናውቀዋለን። አቤት አቤት አቤት አቦ እንድና እንደ ሀያ ነው እየተባለ እየተባለ ነው የሚካሄደው። ለማንኛውም አትሙቱ። የተረፋችሁትን ቢሆን ነጻ መውጣት ከቻላችሁ ራሳችሁን አትርፉ። ያልተገለጠ